በትግራይ ክልል የተለያዩ አካባቢዎች የሚካሄደው ተቃውሞና መንገድ መዝጋት ቀጥለዋል። የትግራይ ኃይሎች ተብሎ የሚታወቁት የሰራዊቱ አባላት በክልሉ የተለያዩ ክፍሎች ውስጥ የሚያሰሙት ተቃውሞና መንገድ መዝጋት መቀጠሉን ነዋሪዎች ለሚዲያ ተናገሩ። ሰኞ ጥቅምት 3 2018 ዓ.ም በክልሉ ዋና ከተማ መቀሌ የጀመረው ተቃውሞ ወደ ተለያዩ ትግራይ አካባቢዎች ተስፋፍቶ ማክሰኞ ረቡዕና ሐሙስ መቀጠሉን ተገልጿል። ትላንታ ሐሙስ በአድግራት ና በአካባቢው ተቃውሞ መቀስቀሱን እና ከአድግራት ወደ መቀሌ የመወስደው ዋና መንገድ በተቃዋሚዎች መዘጋቱን ሚዲያ አረጋግቷል። በተጨማሪ በአሁላ ና በመሆኒ ምስራቃዊ ና ደቡባዊ ዞኖች ከመቀሌ ጋር የሚያገናኙ መንገዶች እንዲሁም እንደ አባጉና ወደ እነዳሽሬ እንደ ስላሴ የመወስደው መንገድም ዛሬም ተዘግቶ እንደሚገኙ የተለያዩ ምንጮች አመልክቷል። የትግራይ ኃይሎች አካል የሆነው የአርሚ ሀያ ሁለት አባላት ከአራት ቀናት በፊት በመቀለ ከተማ ለተቃውሞ አደባባይ በመውጣት መንገድ በመዝጋት እንቅስቃሴዎችን አስተጓጉሎ ነበር። በመቀለ ከተማ የተካሄደው የተቃውሞ ሰልፍ ከክልሉ ከፍተኛ አመራሮች ጋር ውይይት ተደርጎበት ቢቆምም በተከታታይ በነበሩት ቀናት በተለያዩ የትግራይ አካባቢዎች የቀጠለ ሲሆን ትናንት መቀጠሉ የተነገረ ነው። ማክሰኞ ጥቅምት አራት ቀን 28 ዓ ም በማዕከላዊ ዞን ነበለት በተባለው አካባቢ ተቃውሞ የነበረ ሲሆን በዚህም ወደ ሀውዘን እና አድዋ የሚወስዱ መንገዶች ተዘግተው ነበር። ከአካባቢው ለሚዲያ ትግረኛ የተላኩት ምስሎች እንደሚያሳዩት በነብለት የሚገኘው የአውቶብስ ጣቢያ አገልግሎት መስጠት ሳይችል ቀርተዋል። በተመሳሳይ ከውቅሮ ወደ መቀሌ በሚወስደው መንገድ ባጉላኢ ከተማ መንገድ ተዘግቶ የነበረ ሲሆን እርዳታ የጫኑ መኪኖች ማለፍ ሳይችሉ መቅረታቸውን ከስፍራው የተገኘው መረጃ ያሳያል። የትግራይ ኃይል አባላት በተለያዩ የክልሉ አካባቢዎች መንገዶችን በመዝጋት ተቃውሟቸውን ገጥለዋል። በደቡብ ትግራይ ዞን መሆኒና አዲሽሁ ወደ መቀለ የሚወስዱ መንገዶችን ተዘግቷል። የእንደ ባጉና ሽሬ ማይ ጸብሪ መንገድ ተዘግቶ ነበረ ቢሆንም የተከፈተው የሃይማኖት አባቶች ና የአገር ሽማግሌዎች ውይይት ካደረጉ በኋላ ነው። የወታደራዊ ኃይሉ አባላት ለተቃውሞ አደባባይ የወጡት ደሞዛቸው በወቅቱ እየተከፈላቸው እንዳልሆነ ጥቅማ ጥቅም እየተሰጣቸው ባለመሆኑ ወደ አካባቢው አስተዳደር ሲሄዱም ጉዳያቸው ሰሚ ያለማግኘቱ እንዲሁም እንደ ታጋይ እንደማይከበሩ በመግለጽ ተቃውሟቸውን አሰምተዋል። በአንዳንድ አካባቢዎች ለተቃውሞ ተቃውሞ የወጡት የጸጥታ ኃይል አባላት የአንድ የፖለቲካ ድርጅት ጠባቂ አይደለንም፣ ጦርነት አንፈልግም ና ሰላም እንሻለን የሚሉ መፈክሮችን ሲያሰሙ ታይቷል። ሰኞ ዕለት በመቀለ ተቃውሟቸውን ያሰሙ የትግራይ ኃይሎች አባላት ወደ ትግራይ ጊዜያዊ አስተዳደር ጽህፈት ቤት በመሄድ የጊዜያዊ አስተዳደሩን ፕሬዝዳንት ለማነጋገር ጠይቆ ነበር ሌተናል ጀነራል ወረደ በወቅቱ በቢሮአቸው ስላልነበሩ ወደ ሰማታት ሀውልት አዳራሽ ገብቶ የሚመለከታቸው ኃላፊዎች እስክመጡ እንደሚጠብቁ በነገራቸውም ፍቃደኛ ሳይሆኑ ቀርተዋል። ይህን ተከትሎም ከመቀሌ የሞቱ ሶስት ወሳኝ መንገዶችን በመዝጋት ወደ ከተማዋ አውሮፕላን ማረፊያና ወደ ሌሎች የክልሉ ክፍል የሚያገኑ ተሽከርካሪዎችና መንገደኞች ተስተጓጉለው ውለዋል። ሰኞ እለት ማምሻውን ከትግራይ ጊዜያዊ አስተዳደር ፕሬዚዳንት ከህወሓት ከፍተኛ ባለስልጣናትና ከወታደራዊ አመራሮች ጋር በሰማዕታት አዳራሽ የተነጋገሩ ሲሆን ጥያቄያቸውን በዝርዝር አቅርበዋል። ሚዲያ ያነጋገራቸው ተቃዋሚዎች የሁለት አመት ደሞዝ አለመከፈሉን እንዲሁም ቃል የተገባላቸው ጥቅማ ጥቅም አለመከበሩን በመግለጽ ቅሬታቸውን አቅርበዋል። ከዚህ ባለፈም ሌሎች ተያያዥ ጉዳዮችን ያነሱ ሲሆን ጥያቄዎቹ በመላው ትግራይ ያሉ የትግራይ ኃይሎች አባላት ቅሬታ መሆኑን ይናገራሉ። ተቃውሟቸውን ያሰሙት የትግራይ ኃይል አባላት የሀገር መከላከያ ሰራዊት፣ የፌዴራል ፖሊስ ና የቀድሞ የልዩ ኃይል አባላት የነበሩና የትግራይን ኃይል የተቀላቀሉ ናቸው። እነዚህ የትግራይ ኃይል አባላት በቀድሞ የደሞዝ ክፍያ ዝርዝር ውስጥ ስለነበሩ ደሞዛቸው እየተቆራረጠን ቢሆን መቀጠሉን ይናገራሉ። ነገር ግን በጦርነቱ ወቅት ኃይሉን የተቀላቀሉ አዳዲስ አባላት የሚገባቸውን ጥቅማ ጥቅም እያገኙ አለመሆናቸውን ገልጿል። ለዚህም ልክ እንደ ሌሎቹ አባላት ድጎማ ይሰጠን አድሎ አይፈጠር፣ የ13 ና 14 ዓ ም ክፍያ ይሰጠን በማለት ጠይቀዋል። አባላቱ ያነሷቸው ጥያቄዎች በተመለከተ ምላሽ የሰጡት የክልሉ ጊዜያዊ አስተዳደር ና የህወሓት ከፍተኛ አመራሮች የሁለት ዓመቱ ክፍያ ተጣርቶ እልባት እንደሚያገኝ ቃል ገብቶላቸው ነበር። መቀሌ ውስጥ ሰኞ ዕለት ከሰልፈኞች ተወካዮች ጋር በተካሄደ ስብሰባ ላይ ከተነሱት ጉዳዮች መካከል አንዱ ከዚህ በፊት ጸድቆ የነበረው ለሰራዊቱ አባላት የምሰጠው የጥቅማ ጥቅም ፓኬጅ ነው። በዚህም ለመኖሪያ ቤቶች ግንባታ የሚሆን ቦታ መስጠት ተጀምሮ በአንደኛው ዙር ለሰማዕታት ቤተሰቦች በመደብ ላይ እንደሚገኝና ቀጥሎም በጦርነት ለተጎዱ ሰዎች ከዚያም በማስከተልም ለአርበኞች እንደሚሰጥ ኃላፊዎች አስታውቀዋል። ለታጋዮቹ የሚሰጠው መሬት በትግራይ ጊዜያዊ አስተዳደር ካቢኔ ውስጥ እንደሚሰጥበት ተቃውሟቸውን ላስሙት አባላት ተገልጿል። ሌሎች ጥያቄዎቻቸው ደረጃ በደረጃ እንደሚመልሱም ተነግረዋቸዋል። ከዚሁ ጋር በተያያዘ በረቡዕ ዕለት የጊዜያዊ አስተዳደሩ ባወጣው መግለጫ የአስተዳደሩ ካቢኔ ይህንን ጉዳይ አስመልክቶ ቀደም ስል ከ አስራ ሰባት ዓመተ ምህረት ጀምሮ ሊተገበር በቅር ላይ የነበረውና የትግራይ ኃይል አባላትን አስመልክቶ የወጣው መመሪያ ተገቢ ደሞዝ ጥቅማጥቅምና ለቤት መስሪያ የሚሆን ቦታ እንድሰት የሚያስችል ውሳኔ አሳልፈዋል። በዚህ ውሳኔ መሰረት መመሪያው ለተለያዩ ጊዜያዊ አስተዳደሩ ቢሮዎች እንዲሰራጭና እንድተገበር መታዘዙን መግለጫው ያመለክታል። ደም አፋሳሽ የነበረውን ጦርነት ባስቆመው የፕሪቶሪያ ስምምነት መሰረት የትግራይ ኃይል አባላት ሰዎቹ ስቃቸውን ፈቶ ወደ ሰላማዊ ኑሮ እንዲቀላቀሉ ይጠበቃሉ። ካሁን እንግዲህ ባለን መረጃ ከወደ ትግራይ የተሰሙት መረጃዎችን የጥቅማ ጥቅም ጉዳይን በማስመልከት የትግራይ ወጣት ወደ አደባባይ እንደወጣም ነው። ከዚህ ጀርባ እንግዲህ አመራሮቹ ስለምን በማረጋጋት ዙሪያ አይሰሩም? እንግዲህ የማህበረሰቡ ተሳትፎም እንደሚያስፈልግ ጀምረም ነው እያንዳንዱ ልጆችም በማጸነ ና ደግሞ እንደዚህን ነገሮች ወደ ግርግር ሌላ ነገር ወዳልተፈለገ መንገድ እንዳይመራ በማለት በርካቶች ጥያቄዎችን እያነሱ ነው። የኢትዮጵያና የሁለቱ ደግሞ አንጃም ገባር ነው መንግስትና ህወት መካከል ያለው የቀድሞ ህወት እንግዲህ ያለው ነገር እያደረገ ያለው ነገር ከመንግስት ጋር ተቃርኖ እየሄደ ነው ማለት ተደጋጋሚ ክስ ቀርብበትም ተስተውሏል። ህወትም እንደዚሁ በተመሳሳይ ህወት ከኤርትራ ጋር አብሮ ለመስራት ነው የሚሉትን በርካታ ጥያቄዎችም እየተነሱ እንደሚገኙ ጀምርም ነው። ዳግም እንግዲህ የትግራይ ልጆች ወደ ጦርነት የሚገቡ ከሆነ ታሪካዊ ውድቀት በጣም በሚያሳዝን ሁኔታ ከባድና የማይረሳ ሌላ ጠባሳ እንደሚሆን ጭምርም ነው። ስለዚህ ነገር በሰላማዊ መንገድ ደግሞም ጥቅማጥቅምን በማስመልከት በዘገባ ውል መሰረት የህወሓት አመራሮች እንደፈጽሙም ነው ጥያቄና ጥሪ እየቀረበላቸው ያለ በማለትም የመረጃ ምንጮቻችንም እየገለጹ ያሉት። እጅግ አሳዛኝ ነው። የደሃ ልጅ ስር ማለቅ ያለበትም በሰላማዊ መንገድ ሁሉ ነገር ተጠናቆ ጥያቄዎቻቸው የሚመለስ የሚሉትም ሀሳቦችም አልጠፉ። ምናልባት ደግሞ ከዚህ ጀርባ እነማ ናቸው እንዳ ሞተር ሆኖ እንደዚህ እያንቀሳቀሱ ተቃውሞ እያሰሙ ምናልባት ጦርነትን ሊያፈነዱ ጫፍ ላይ እያደረሱ ያሉ ተማሪት በርካቶችም ጥያቄዎቻቸውን ና ሀሳቦቻቸውን እያነሱ ና እያቀረቡ የሚገኙ ጨምረም ነው እለታዊ መረጃዎችን በማስመልከት ከወደ ትግራይ የተሰሙት መረጃዎችን በማስመልከትም ነው እስካሁን ድረስ አንዳንድ አካባቢዎች አሁንም ጥያቄውና መንገድ መዝጋቱ እንደቀጠለ ጨምረም ነው በዚሁ አጋጣሚ እንግዲህ ታማሚዎች ሊኖሩ ይችላሉ ወደ ሆስፒታል ቶሎ መድረስ ያለባቸው ሰዎች ሊኖዱ ይችላሉ ስለዚህ ደግሞ በተለያዩ ጉዳይ በስራ ጉዳይ ሰው ደግሞም በዚሁ ኑሮ ከባድ ነው በሆነበት ሰዓት ላይ ለንግድም የሚወጣ ሰው ሊሆንም ይችላል ስለዚህ መስተጓጎሎ ከ ከባድ ሁኔታ ይዞበት እንመጣ ጭምር የወጡት መረጃዎችን በማስመልከት እጅግ እንግዲህ ያልተጠበቁ መረጃዎች ናቸው። ወደ ትግራይ የተሰሙት መረጃዎችን በማስመልከትም ለእናንተ ይዤላችሁ የመጣውት እጅግ ያልተጠበቀና አስደንጋጭ በማለት በርካቶቹ ሀሳባቸውን ቢያነሱም ይህ ነገር በሰላማዊ መንገድ መጠናቀቅ ና ሰላም ለሀገራችን እንደሚያስፈልግ ጀመረም ነው። በርካቶቹም ሀሳባቸውን እያነሱ ያሉት አጠቃላይ እንግዲህ የወጡት መረጃዎችን እለታዊ መረጃዎችን ልደመጡ የሚገቡ መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት እስካሁን ድረስ አብሬያችሁ የቆየሁት ሚኬናይ ከሜኪታ ቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የሚተላለፉት ወቅታዊና ታማኒ እንዲሁም የዘናዊ መረጃዎችን በማስመልከት ስታደርጉ ደወል ምልክቷን ኖቲፊኬሽን ቢለን ክፍት በማድረግ ያን ማግኘት ይችላሉ። ለሳታት አጠቃላይ ዕለታዊ ልደመጠው የሚገቡ ጠቃሚ መረጃዎችን ነው ለእናንተ ላቸው መጣሁት አብሬያቸው ቆየሁት ደግሞ ሚጊ ነኝ። ይህንን ቻናል ሰብስክራይብ ማድረግ በፍጹም እንዳይረሳ። በወቅታዊና አጫጭር እንዲሁም ሚዘናዊ መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።